በዛላምበሳ የሚገኙ ኢትዮጵያውያንና ኤርትራን መንደር ነዋሪዎች ተገናኙ። የትግራይ ጦርነት ከተጀመረ አንስቶ ላለፉት አምስት ዓመታት ተለያይተው የቆዩት እነዚህ በሁለቱ አገራት መንደሮች ውስጥ የሚኖሩት ወገኖች በድጋሚ መገናኘታቸውን ሚዲያ ዘግቧል። ባለፈው ሳምንት ቅዳሜ ከመረብ ወንዝ ማዶ ባሻገር ያሉ ሕዝቦች በተመሳሳይ መገናኘታቸው ዘገባ አውስቷል። የኢትዮጵያና ኤርትራ ህዝብ እንግዲህ ታሪካዊ ትስስርም ያለ ህዝብ ነው። ሁለቱም የጋራ ባህል፣ የጋራ ቋንቋ እየተሳሰረም ነው። በተለይ ከትግራይ ተወላጆች ጋርም በአፋር ተወላጆችም ጋር ኤርትራውያን እንግዲህ የጋራ የትስስር ቋንቋ እንዳላቸው አጠቃላይ እንግዲህ የታወቀም ነው። ከጦርነቱ በኋላ ሳይገናኙ ለረጅም አመታት፣ ወደ አምስት አመታት አካባቢ ማለት ቀላል ጊዜ አይደለም። በጋብቻ በምን የተጣመሩና የተዋህዱ ሰዎች ናቸው እነዚህ እንግዲህ በእንባ እንደተገናኙና በርካቶችንም ልብ የነካ ክስተትም እንደተፈጠረ ጭምርም ነው። በማህበራዊ ሚዲያ ላይ የወጡት መረጃዎችን በማስመልከትም ነው ለእናንተ አጠር ባለመልኩ ይዤ ላቸው መጣሁት። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ ያገኙ። ለሰዓታት ካሉኛ ጫጭር መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁም።